የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣችኋለን። የኮንዶሚኒየም ተመዝጋቢዎች እንዳይቀሩ ጥሪ ቀረበም የሪል ስቴት ልማት ተዓማኒነት እንዲኖረው ለማድረግ ያለ መማህበር ተመሠረተም አስር መሬትና አራት መኪኖቿን የተዘረፈችው አትሌት አደባባይ ወጣች ከ550 በላይ ነጋዴዎች መታገዳቸው ተገለጸም። በመዲናዋ በቀን በትንሹ አራት ህፃናት መንገድ ላይ ተጥለው እንደሚገኙ ተገለጸም።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 ሪል ስቴት ገንብቶ ማስረከብ ላይ የሚታዩ ቅሬታዎችን ለመፍታት ያለመ ማህበር መመስረቱን ሰምተናል። የኢትዮጵያ ሪል እስቴት አልሚዎች ማህበር መመስረቱ ማህበሩ ትላንት በሰጠው ጋዜጣዊ መግለጫ አስታውቋል። ማህበሩ ዘርፉ የተአማኒነት ጥያቄ በስፋት እየተነሳበት መሆኑን በመመልከት ይህንን ለመፍታት የሚያስችል አሰራር እንደሚኖረው ገልጿል። ማህበሩ የአልሚዎችን ተጠያቂነት የሚፈጥርበትና ቅሬታዎች ወደ ፍርድ ቤት ሳያመሩ መፈታት የሚቻልበትን አግባብ ለመፍጠር ያለመ መሆኑን ተጠቅሷል። በሪል እስቴት ልማት ውስጥ የሚኖሩ አካላትን አባል በማድረግ ማህበሩ የሥነ ምግባር ደንብ በመቅረጽ ሁሉም አልሚ ስርዓት ይዞ የሚሰራበት የመግባቢያ ሰነድ ላይ ይፈራረማል ተብሏል። በዚህም ማህበሩ ቦርድ የሚቋቋምለት ይሆናልም ነው የተባለው። በአልሚው እና በደንበኛው መካከል የሚፈጠሩ ግጭቶች፣ አለመግባባቶች ከተከሰቱም በመሃል በመግባባት ማህበሩ የማደራደር የማግባባት ስራ የሚያከናውንበት አሰራር እንደተዘጋጀም ተገልጿል። የተቀናጀ የሪል ስቴት ልማት እንዲመጣ የኢትዮጵያ ሪል ስቴት አልሚዎች ማህበር ዓላማ አድርጎ እንደሚሰራም አስታውቋል። የቤት ልማት ዙሪያ የግሉ ዘርፍ ተዓማኒ በሆነ መልኩ ሚናውን እንዲጎላ ማድረግ የሚያስፈልግ እንደሆነ በመድረኩም ተነስቷል። ማህበሩ በመጪው ቅዳሜ የመጀመሪያ ጉባኤውን እንደሚያደርግ ተገልጿል። አስር መሬትና አራት መኪኖቿን የተዘረፈችው አትሌት አደባባይ ወጣች። በባሏ የተዘረፈችው ታዋቂው አትሌት አደባባይ ወጣለች። አትሌት ገለቴ ቡርቃ ለ20 ዓመታት ያፈራችውን ንብረት በባለቤቷ ገብረመድን ገብረማርያም ገብረ ማርያም ምክንያት ማጣቷን ተናግራለች። መኖሪያ ቤትና መንግስት በተለያየ ጊዜ የሸለማት 11 መሬቶች ውስጥ አስሩ ባለቤቷ መሸጡንና አሁን ካለችበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ስትልም አትሌቷ ተናግራለች። ካሏት አምስት መኪናዎች አራት መኪኖቿን ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለአንድ ዓመት ከቤት ሳትወጣ መቀመጧን ተናግራለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የእኔን ጉዳይ እየተመለከተ አይደለም በማለትም ተናግራለች። እኔን የሚሰማኝ ጠፍቷል፣ አሁን የቀረው ጠቅላይ ሚኒስትሩ ነው፣ ጎዳና ከመውደቄ በፊት ህዝቡ ድምፅ ይሆነኝም ብላለች። በመዲናዋ በቀን በትንሹ አራት ህጻናት መንገድ ላይ ተጥለው እንደሚገኙ ተገለጸ። በአዲስ አበባ ከተማ በትንሹ በቀን አራት ህጻናት የተለያዩ አካባቢዎች መንገድ ላይ ተጥተው እንደሚገኙ የከተማ አስተዳደሩ የሴቶችና ህጻናት ማህበራዊ ጉዳይ ቢሮ ገልጿል። ቢሮው ወላጆቻቸው መንገድ ላይ ተተዋቸው የሚሄዱ ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ስለመምጣቱም አስታውቋል። በተለያዩ ምክንያቶች በመንገድ ላይ ተጥተው ወይም ተጥለው የሚገኙ ህጻናት አብዛኛውን ጊዜ ጤነኛ ሆነው እንደማይገኙ የተናገሩት የቢሮ ኃላፊ ወይዘሮ ቆንጂት ደበላም በዚህ አይነት መልኩ የተገኙ የሚገኙ ከ280 በላይ ህጻናት ከበበ ህጻናት የህጻናት መረጃ ማዕከል ውስጥ እንደሚገኙ ገልጸዋል። በሌላ በኩል የከፋ የምግብ ችግር ያጋጥማቸው ከ38500 በላይ ህጻናት ቢያንስ በቀን አንድ ጊዜ ምግብ እንዲያገኙ ለማድረግ በ26 ማዕከላት መገበያ የሚካሄድ ሲሆን ከህጻናቱ ጋር በተያያዘም ለማሳደግ የሚፈልግ የሀገር ውስጥ ጉዲፈቻ እየበዛ መምጣቱንም አንስተዋል። ከ550 በላይ ነጋዴዎች መታገዳቸው ተገለጸ። በአዲስ አበባ ከተማ ከተሰጣቸው የንግድ ዘርፍ ውጪ ሲሰሩ የነበሩ ከ550 በላይ ነጋዴዎች ከንግድ ዘርፍ ውጭ እንዲሆኑና በህግ እንዲቀጡ መደረጉን የከተማ አስተዳደሩ ንግድ ቢሮ አስታውቋል። የቢሮ የኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ እንደገለጹት በከተማዋ ህገወጥ ነጋዴዎችን ለመቆጣጠር ድንገተኛና የቤት ለቤት ክትትል በማድረግ እርምጃ ተወስዷል። በተያያዘው ዓመት 10 ወራት ውስጥ ከ400 ሺህ በላይ ነጋዴዎች ላይ ቁጥጥር መደረጉን የገለጹ ሲሆን ድንገተኛና የቤት ለቤት ቁጥጥር ከተደረገባቸው ከእነዚህ ነጋዴዎች መካከል ከ20 ሺህ በላይ በሚሆኑት ላይ እርምጃ መወሰዱን ተናግረዋል። እርምጃ ከተወሰደባቸው መካከልም 550 የሚሆኑት ከንግድ ዘርፉ እንዲገለሉና በህግ እንዲጠየቁ ተደርገዋል ነው ያሉት። በተለይም ያለ ዘርፋቸው በሚነግዱ ፍቃድ ሳያሳድሱም ማህበረሰቡን ከተቀመጠው መመሪያ ውጭ ላልተገባ ውጪ በሚዳርጉ ወይንም ከተቀመጠው ዋጋ ውጭ የሚሰሩና ተያያዥ የሆኑ ህገወጥ ንግዶችን በሚያከናውኑ ነጋዴዎች ላይ የተወሰደ እርምጃ መሆኑን አንስተዋል። አክለውም ህገወጥ ነጋዴዎችን ሙሉ ለሙሉ ቁጥጥር ለማድረግ ህብረተሰቡ ትብብርና ጥቆማ መስጠት ይገባዋልም ብለዋል። የኮንዶሚኒየም ተመዝጋቢዎች እንዳይቀሩ ጥሪ ቀረበ። የኮንዶሚኒየም ተመዝጋቢዎች ነገ ማለትም ረቡዕ ጠዋት በከተማ አስተዳደሩ የቤቶች አስተዳደርና ልማት ቢሮ እንዲገኙ ጥሪ ቀርበዋል። ሁሉም የ2005 የኮንዶሚኒየም ተመዝጋቢዎች በነገው ዕለት በቢሮ ተገኝተው ጥያቄያቸውን እንዲያቀርቡ ውሳኔ ያሳልፈው የተመዝጋቢዎች ኮሚቴ ነው። ጥሪው በሁለቱም የቤት ልማት ፕሮግራሞች ማለትም በ20/80 እና በ40/60 የተመዘገቡና ከ13 ዓመታት በላይ በትዕግስት የጠበቁ ተመዝጋቢዎች ሁሉ ጥያቄ በማቅረብ ሂደቱ ላይ ተሳታፊ ይሆኑ ተብሏል። በነገው ዕለት በሚኖረው ንቅናቄ ሰላማዊ በሆነ መንገድ የዓመታት የመኖሪያ ጥያቄ ብቻ የሚተላለፍበትና በጨዋነት ውይይት የሚካሄድበት መሆኑ ተገልጿል። በሁነቱ ላይ በአዲስ የቤት ልማት ፕሮጀክቶች ለመሳተፍ ወይም ተጠቃሚ ለመሆን ኢኮኖሚ አቅም የሌላቸው መሆኑን በወቅቱ ከመንግስት ጋር በገቡት ውል መሰረት እየቆጠቡ ያሉ መሆናቸውን የሚገልጹና እንደዚህ ቀደሞቹ ተመዝጋቢዎች የቤት ባለቤት እንዲሆኑ ጥያቄ የሚቀርብበትም ነው ተብሏል። ከዚህም በተጨማሪ የመንግስት አካላት ለ2005 የኮንዶሚኒየም ተመዝጋቢዎች ትኩረት እንዲሰጡና ለጥያቄያቸው ግልጽ ምላሽ እንዲያስቀምጡ የማድረግ ዓላማ ማንገቡንም ለአቦል ዜና ገልጸዋል። አንድነት ኃይል በመሆኑ ሁሉም የ2005 ተመዝጋቢዎች የታደሰ መታወቂያቸውንና የምዝገባ ካርዳቸውን ይዘው በነገው ዕለት እንዲገኙ ነው ኮሚቴው ጥሪ ያቀረበው። አቦል ዜና ለጉዳዩ አስፈላጊውን ሽፋን የሚሰጥ ሲሆን በንቅናቄው ላይ የምትገኙ ተመዝጋቢዎች በአስተያየት መስጨው ላይ እንገኛለን። በርቱ ብላችሁ ኮሚቴዎቹ እንድታበረታቱን ጠይቃለን። ጉዳዩን በተመለከተ ያላችሁን አስተያየትን ብትጽፉልን ለእኛም ብርታት ይሆነናል። በተጨማሪና ፈጣን መረጃዎች የአቦል ዜና የቴሌግራም ቻናልን እንድትቀላቀሉ ጥሪ እናቀርባለን። ከመቶ በላይ አዳዲስ የጅምላ መቃብሮች መገኘታቸው ተሰማም። በሱዳን ዋና ከተማ ካርቱም ቢያንስ 117 አዳዲስ የጅምላ መቃብሮች መገኘታቸውን አንድ የሱዳን መንግስት ባለሥልጣን የገለጹ ሲሆን በሀገሪቱ ለ14 ወራት በዘለቀው ግጭት በሺዎች የሚቆጠሩ ሰዎች ለሞት መዳረጋቸውም ተነግሯል። በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች RSF መካከል የተካሄደው ጦርነት ተከትሎ የሞቱ ሰዎች አስክሬኖች በቤትና መንገድን ጨምሮ የተለያዩ ጊዜያዊ ቦታዎች ላይ እንዲቀበሩ ምክንያት ሆኗል ሲል የካርቱም ግዛት መንግስት ምንጭ ለሮይተርስ ተናግሯል። ከሚያዚያ 2023 ጀምሮ የተካሄደው ጦርነት የመዲናዋን ሶስት ከተሞች ካርቱም ኦምዱርማንና ባህሪን ለውድመት የዳረገ ብሎም ከባድ ሰብአዊ ቆስ ያስከተለ ሆኗል። በግጭቱ ምክንያት የሞቱት ሰዎች ቁጥር በግምት ከ20 እስከ 130 ድረስ ነው ይባላል። የሱዳን የጤና ሚኒስቴር፣ የተለያዩ ምንጮች ግጭቱ የጤና አጠባበቅ ስርዓቱን እያሽመደመደ፣ ወደ 3000 የሚጠጉ ሰዎች በበሽታና በሌሎች የጤና ነክ ምክንያቶች መሞታቸውን ተናግረዋል። ምንጮቹ በጦርነት የተገደሉትን ሰዎች አሃዝ ማቅረብ አለመቻሉን ይገልጻሉ። በዚህ ዓመት መጀመሪያ ላይ ባለሥልጣናት በኦምዱርማን መደበኛ ባልሆኑ መቃብሮች ውስጥ ያሉ አስክሬኖችን ወደ ይፋ የመቃብር ስፍራዎች ለማዛወር ማውጣት መጀመራቸውን የግዛቱ ባለስልጣናት ተናግረዋል። ሂደቱም ከሁለቱም ተፋላሚ ወገኖች የተውጣጡ ወታደራዊ አባላት አስክሬን በቁፋሮ ከተቀበሩበት በማውጣት እውቅና በተሰጣቸው የመቃብር ስፍራዎች መቅበር ይገኝበታል። ታዲያ እነዚህ አዲስ የተገኙት የመቃብር ስፍራዎች በአቅም ልዩነት ያላቸው አንዳንዶቹ በደርዘን የሚቆጠሩ አስክሬኖችን የያዙ ሲሆኑም፣ የተወሰኑት እስከ ሶስት እና አራት ሰዎች አንድ ላይ ተቀብረውባቸዋል። ግጭቱም በአስር ሺዎች የሚቆጠሩትን ገድሏል። ሚሊዮኖችን የሀገር ውስጥ ተፈናቃይ